ከእንግዲህ ጀምሮ ስም አብራም ተብሎ አይጠራም፣ ነገር ግን አብርሃም ይሆናል። እግዚአብሔርም ብርሃንና ጨለማ ለየ። አራት እግዚአብሔርም ብርሃኑን ቀን ብሎ ጠራው። አምስት አያችሁ፣ አ አንድ በሁለት ገ ሶስት ደ አራት ሀ አምስት ፊደላት አንዱ ኃይል ይይዛል፣ ሁለተኛው ይቀበላል። ለምሳሌ አ ከሆነ ለበ ይሰጠዋል ኃይል አስተላላፊ ሆኖ ደግሞ ደ ለደ፣ ደ ደግሞ ዳሌት ደጃፍ ሆና ለሃ ታቀብላለች። ለዚህ ነው ቃላት በጣም የመፈወስ አቅማቸው ከፍተኛ፣ ስራ የመስራት አቅማቸው ከዚህ የመነጨ ነው። እና አልፋ እና ኦሜጋ ነ ሲል አስተውል። እና ፊደል ሃ በስሙ ውስጥ ያለ ያህዌ ሃ አለው። ኤሎሄ ኤሎሂም ለመጀመሪያ ጊዜ ስም ለወጠ በቅዱስ መጽሐፍ ላይ ስሙን የለወጠለት ማን ነው? አብርሃም ነው። በጣም አስምሮ ለምን ፊደል ጨመረበት ነው? ድሮ ስሙ አብራም ነው። አብራም አራት ፊደል ነው እና ከዛሬ ጀምሮ ዘፍጥረት 17፡5 ላይ ደጉን አብርሃም፣ ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራ። በቃ ከለከለ። ከእንግዲህ ጀምሮ ስም አብራም ተብሎ አይጠራ፣ ነገር ግን አብርሃም ይሆናል ለብዙ አህዛብ አባት አድርጌ ያለሁና፣ ይለዋል። እዚህ ላይ አስተውሉ። አብራም የሚል ስም አለ፣ ኋላ አብርሃም አምስት ፊደል ሰጠው። አብራም አራት ነው። ግን ያስገባበት ፊደል ምንድን ነው? ኤሎሂም ለአብርሃም የምትለዋን ድምፅ ነው። አብር እና አብርሃም ከጥቂቶች አባትነት ወደ ብዙዎች አባትነት ተቀየረ ማለት ነው። አብርሃም አለው። አሁን እስቲ የጥቂቶች አባት ጎዶሎ እና የብዙዎች አባት የሙሉ ሲሆን በቀመረ ፊደሉ ስክሪኑ ላይ ተመልከቱ። ኩራን ተመልካቾቻችን አሁን ስክሪኑ ላይ የምታዩት የክብ አለ የቀመረ ፊደል መደበኛው ቅማሬ አብራምን እንየው መጀመሪያ አ አንድ ነው። በ እንደምታዩት ሁለተለኛ ያለ ያለ እረ፣ አብርሃም ሁለት መቶ ላይ አለ። መ አርባ ላይ አለ። እስቲ ደምሩት። አንድ ሲደመር ሁለት ሲደመር ሁለት መቶ ሲደመር አርባ እስቲ ደምሩት ክቡራን ተመልካቾቻችን፣ ሁለት መቶ አርባ ሶስት ጎዶሎ ቁጥር መሆኑን አያችሁ። አብራም የሚለው ወደ አብርሃም እስቲ ደግሞ እንምጣ። ፊደልሃ ገባበት ስሙ ላይ። ፊደልሃ ሲገባበት አ አንድ ነው፣ በ እንደምታዩት ሁለት ነው፣ ረ የምታዩት ሁለት መቶ ነው ሀ ሲገባ ግን አምስተኛ ናት። አበገደ ሀ መ አርባኛ ላይ ነው። እስቲ እንደምረው አንድ ሲደመር ሁለት ሲደመር ሁለት መቶ ሲደመር አምስት ሲደመር አርባ እስክሪኑ ላይ ተከታተሉት። ሁለት መቶ አርባ ስምንት ከሁለት መቶ አርባ ሶስት ጎዶሎ ወደ ሁለት መቶ አርባ ስምንት በፊደል ሀ ምክንያት ሙሉ ሆነ ሙሉ ሆነ። ስለዚህ የአብርሃምን ቀመር እናውቃለን ማለት ነው። በጣም በደንብ አድርጋችሁ አስተውሉ። ስለዚህ ፊደል ሀን ሰጠው ስም አብርሃም ሳይሆን አብር ብሎ ጨመረለት ማለት ነው እስቲ 248ን አስተውሉ አብርሃም 248 አውጥተናል አብርሃም 243 ነው 248ን ወደ አንድ ሀዝ ለውጡት እስቲ ሁለት ሲደመር አራት ሲደመር ስምንት ስንት ይሰጣቸዋል አስራ አራት ይሰጣቸዋል አስራ አራትንም እስኪ ወደ አንድ ሀዝ ለወጡት አንድ ሲደመር አራት አሁንም አምስት። ሀ ስንተኛ ላይ ነው የምትገኘው? አ፣ በ፣ ገ፣ ደ፣ ሀ ሀም አምስተኛ ነው። አብርሃምም ሲቀመር ወደ አንድ ሀ ሲለወጥ አምስት ነው ማለት ነው። ይህ በጣም በጣም በጣም ልታሰምሩበት፣ ልታውቁት የሚገባ ነው። ስለዚህ በስሙ ውስጥ አምስተኛዋ ፊደል ሀ የገባለት አብርሃምም በምድር ላይ የኖረው እድሜ ስንት ነው? መቶ ሰባ አምስት ነው። መቶ ሰባ መጨረሻው አምስት ነው። እድሜውን ለማወቅ ከፈለጋችሁ ደግሞ በቀላሉ ኦሪት ዘፍጥረት ምዕራፍ 25 አሁንም አምስት ነው ቁጥር ሰባት ላይ ሂዱ። አስተውሉ። በጣም ማስተዋል ያስፈልጋል እዚህ ላይ ወደ ታላቅ ምስጢር እየተንደረደርን ነው ክቡራን ተመልካቾቻችን ምዕራፍ 25 ቁጥር ሰባት ላይ እንዲህ ይላል አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው፣ 175 ዓመት ኖረ ይላል። አብርሃም በምድር ላይ የኖረባቸው ዓመታት ስንት ናቸው? 175 ይሄ ቃል የሚገኘው የት ነው? ዘፍጥረት 25 ቁጥር 7 ላይ ነው ቃሉ ቀጥታ የሚገኘው የአብርሃምን ዕድሜ 175። እስቲ 25 ና 7ን አባዙ ምዕራፍ 25 ያይደለ ቁጥሩ 7 ነው። 25 ይባዛ 7 ስንት ይሰጣቸዋል? እስቲ አባዙ 175 ግልጽ ሆንላችሁ። የአብርሃም ዕድሜ የተጻፈው በምዕራፍ 25 ቁጥር ሰባት ላይ ነው። እድሜው 175 ነው ይላል። 25 ሲባዛ ሰባት ስንት ሰጠን? 175 እድሜውንም በቁጥሩና በምዕራፉ አወቅ ነው ማለት ነው። ስለዚህ ፊደሎችና ቁጥሮች ዓለም የዓለም ምስጢር የተዋቀረባቸው ፒላርስ ምሰሶች ናቸው ማለት እንችላለን። ስለዚህ ፊደልሃ? የፍጥረት ሁሉ ጅማሮ ኮድ ናትና ናትና ለመጀመሪያ ጊዜ የተጠቀሰችው ብርሃን ይሁን አለ በእግዚአብሔር ቃል ለምሳሌ እግዚአብሔር የተናገረ የመጀመሪያ ቃል ብርሃን ይሁን አለ ብርሃን በሚለው አምስተኛ ላይ ነው ማለት ነው ብርሃን ይሁን አለ አስተውሉ እዚህ ላይ ስለዚህ ለመጀመሪያ ጊዜ ብርሃን በሚለው ውስጥ ገብታለች ስለዚህ አበገደሀ፣ አምስተኛ ላይ አይደለች። ብርሃን የሚለው ቃል አምስት ጊዜ ነው የተጠቀሰው። ይኸው በፍጥረት አንድ እስከ ሶስት እስከ አምስት ሲቁጠሩ እናንተ ኔ ላንብብላችሁ። እግዚአብሔር ብርሃን ይሁን አለ አንድ፣ ሀ ውስጥ የገባችበት ብርሃንም ሆነ ሁለት፣ እግዚአብሔርም ብርሃኑ መልካም እንደሆነ አየ ሶስት፣ እግዚአብሔርም ብርሃንና ጨለማ ለየ አራት እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ አምስት። አያችሁ፣ አ አንድ፣ በ ሁለት፣ ገ ሶስት፣ ደ አራት፣ ሀ አምስት። ክቡራን ተመልካቾቻችን፣ ስለ ፊደል ሀ ይህን ይመስላል ያቀረብኩላችሁ።